ሰላም ወገኖቼ እንደምን አላችሁ ደህና ናችሁ ክብር ለእግዚአብሔር ለአምላካችን ነው እኔ በጣም ደህና ነኝ እንግዲህ የጀመርነው በዳንኤል መጽሐፍ ላይ ምዕራፍ ዘጠኝ ሌሎችንም የዳንኤል መጽሐፍት በደንብ እንመለከታለን ለምን ቢባል በጣም አስፈላጊ የሆነ መጽሐፍ በመሆኑ እንደ ራአይ ዳንኤልም አስቸጋሪ መጽሐፍ በመሆኑ መንፈሳዊ ይዘቱንና አስተምሮቱን በውስጥ ያለው ፊገራቲቭ ወይም ደግሞ የተለያዩ ሲምቦል በመጠቀም ምልክትን በመጠቀም የተለያዩ እንስሳትን በማምጣት የተለያዩ ነገሮችን በማምጣት መንፈሳዊ እውቀትን፣ ሰማያዊ እውቀትን፣ የጠለቀ እውቀትን የሚሰጥ መጽሐፍ በመሆኑ ከሌሎች ለየት የሚልበት እንትን ባህሪ ያለው መሆኑ ዳንኤልን እንመለከታለን እና በጥሬ ትርጉሙ ምን ወስደው አይደለም ዳንኤል። አዎ በታሪክ የተደረገ ነው። እንዲያውም አይሁዶች ከነቢያት መጽሐፍ አይመድቡትም፣ ይልቅስ ከታሪክ መጽሐፎች ነው። ታሪክ ተካሂዷል። ነገር ግን በውስጡ በዛ ታሪክ በተካሄደው በእውነተኛው ታሪክ ውስጥ እግዚአብሔር የእግዚአብሔር ልዩ እንትን ልዩ የአስተምሮት መንገድ የተገለጠበት ሰዎችን እግዚአብሔር በልዩ ሁኔታ የሚያስተምርበት የተገለጠበት ትልቅ መጽሐፍ ነው። ስለዚህ ዳንኤልን ደግሞ ብቻውን መረዳት አይቻልም፣ ከሌሎች ጋር ነው። ዘኤርሻም ዘኤርሻም፣ እዚህ ጥቂት እዛ ጥቂት፣ ኮምፔር ኮንትራስት፣ መንፈሳዊን ከመንፈሳዊ ነገር ጋር በማነጻጸር በማውጣትና በማውረድ ነው የእግዚአብሔርን ጥልቅ ምስጢር የምንማረው። ስለዚህ ይሄ በዛሬ ያለው በጣም አብያተ ክርስቲያናትን ወገኖችን ሁሉ ግራ ያጋባው የሺህ ዓመት መንገስ መቼ ነው የምንነጠቀው? መጀመሪያ ነው የምንጠነጠቀው? ከዛ በኋላ ከተነጠቅን በኋላ እንትን ብሎ እንደገና ደግሞ ኢየሱስ መጥቶ ሺህ ዓመት ይነግሳል። እስራኤል ደግሞ አንታይ ክራይስት ከእስራኤል ጋር እንትን ይላል። እነዚህ ሁሉ የተወሰዱት ከዳንኤል መጽሐፍ ነው። ያን ይላል ወይ ነው አሁን የምንመለከተው የዳንኤል መጽሐፍ እንደዛ ይላል ወይ? እንደዛ ይላል ወይ? እንደዛ አይነት ግራ የማጋባት ሁኔታ አለ ወይ? በተለይም ስኮፊልድ ተብሎ የሚጠራውን ባይብል መጽሐፍ ቅዱስ ገዝቼዋለሁ። ዛሬ ይደርሰኛል። ከአሁን በኋላ የእሱንን መጽሐፍ የሰጠውን ትርጉምና ያመጣብነን ችግር እሱን በማየት እኛ ምናምነው። በእንትን አይደለም፣ በአስተማሪ አይደለም። በጣም ምላሱ የላቀ ሰው ተነስቶ ስለ አንድ ነገር ስለተናገረ ያንን አይደለም። መንፈሳዊ ነው ወይ መጽሐፍ ቅዱሳዊ ነው ወይ፣ እንደ መጽሐፍ ቅዱስ ነው የምናየው። ስለዚህ እንፈትሻለን፣ እንመረምራለን። ለምንድን ነው አባቶቻችን ይህን ያልተመለከቱት? ለምንድን ነው ይህ ሁሉ ሲሆን በአሁኑ ዘመን ያለው አብያተ ክርስቲያናት መሪዎች ለምንድን ነው እንትን ያላሉት? አንደኛ የቋንቋ እንትን ስለሌላቸው ነው። አብዛኞቹ ማለት ሁሉ አይደለም። ግሪክ፣ እብራይስጥ ሂብሩ እና አራሚክ የዚህ እንትን ቋንቋ ውስጥ ገብቶ እያ እኮ ይሄ ነው እኮ ዋናው ኦሪጂናሉ የሚለው እንዲህ ነው ብለው ስለማይሉ ነው ስለማይሉ እና የእግዚአብሔር ቃል እውቀት በትክክል በቋንቋው መረዳት በጣም በጣም በጣም አስፈላጊ እዚህ ላይ ጠቃሚነቱን እናያለን። እና በመሆኑም እንፈትሻለን ኦሪጂናሉን የአራማይክ የአረማዊ ቋንቋ ዳንኤል የተናገረው ከምዕራፍ ሁለት 24 እስከ 7 28 አራማይክ ነው። የሂብሩ ከምዕራፍ አንድ እስከ ምዕራፍ ሁለት ከምዕራፍ ሰባት እስከ አስራ ሁለት ከሰባት ሀያ ስምንት እስከ አስራ ሁለት ሂብሩ ነው። እንደዚህ ነው ነው እንትን የተጻፈው። ስለዚህ እያንዳንዱ እየፈተሽን እያየን ኦሪጂናሉ ምን ይላል፣ እንዴት ነው የምንረዳው? እዛ ላይ አንታይ ክራይስት መጥቶ ቃል ኪዳን ይገባል ይላል ወይ እዛ የጋፕ ከ ከክርስቶስ ልደት እስከ ሁለት ሺህ ዓመት ጋፕ የሁለት ሺህ አመት ጋፕ ወይም ደግሞ እንትን አለ ወይ ጊዜ እንደዛ የሚል መጽሐፍ አለ ወይ ኢየሱስ መጥቶ በምድር ላይ አንድ ሺህ አመት ይነግሳል ይህንን እንትን ካለ በኋላ እንደገና መጥቶ ምን ያደርጋል አንድ ሺህ ዓመት ይነግሳል ልጆቹ ከተወሰዱ ወዲያ ሌላው ደግሞ ኖ ኖ ኖ ኖ ኖ አብረው ነው የሚነግሱት። ግራ የተጋባ እንትን አለ። ስለዚህ እንመለከታለን። ይሄ ክፍል ሁለት ነው። አሁን ወደ ዋናው ሀሳብ በመውሰድ አማርኛውን ነው የምንመለከት። ከዛ በኋላ ወደ ወደ ኢብራይስጡ ነዳለን፣ ወደ ሂብሩ። ከዛ አስፋፍተን እያንዳንዱ ቃል እየተመለከትን መጽሐፉ የሚለው ምንድን ነው በሚል እንትን እናያለን በተለይ ዳንኤል እንትን የሚለው ዘፍጥረት አራት ሀያ አራት ላይ ቃየንን ሰባት እጥፍ ይበቀሉታል፣ ላሜሄን ግን ሰባት ጊዜ ሰባት ጊዜ ሰባ እጥፍ ይበቀሉታል የሚላል ያነን ነው። ዳንኤል በዳንኤል መጽሐፍ ምዕራፍ ዘጠኝ ላይ የምንመለከተው ያንን አምጥቶ በጌታ በኢየሱስ ክርስቶስ ጌታ ይህንን ምን ይላል? ሰባት ጊዜ ሰባ ነው የሚለው ሰባዎች፣ ዊክ ሚል ዊክ ማለት እንችላለን፣ ሳምንት ማለት እንችላለን። ወር አመት፣ ብለው አመት ብለው ሳምንት ብለው እንደፈለጉ ተርጉመውታል። የምታነሱት መጽሐፍ እንደፈለገው ይተረጉመዋል። ለምንድን ነው እንትኑን ስለማይሰጠን ነው። አመት ነው ምንድን ነው ምንድን ነው? ሰባት ጊዜ ሰባ ሰባት ጊዜ ሰባ ሰባቶች ሰባ ሰባቶች። ስለዚህ ያነ ተባስቶ ይሰጣል፣ ቁጥር ይሰጣል። ጌታችን ኢየሱስ ክርስቶስ ደግሞ ሲል ሲናገር ወንድሜ ሲበድለኝ ስንት ጊዜ እንትን ልበለው ይቅር ልበለው ሲል ጴጥሮስ ጠየቀው። ኢየሱስ ሲመልስለት ምን አለው? ሰባት ጊዜ ሰባ እንጂ ሰባት ጊዜ ይቀርበላል። ምን ማለት ነው? ይህ ነው፣ ይህን ነው የዚህን መፈጸም በዚህ በኩል በሁለቱ መካከል የላሜ የቅጣት የቀጣት የሬቨንጅ በቃ ነፍስ የማጥፋት የመግደል የማጥፋት የመደምሰስ እጥፍ እጥፍ እጥፍ እጥፍ እጥፍ ነው። የኢየሱስ ደግሞ የማዳን የማዳን የማዳን የማዳን የማዳን የማዳን እጥፍ ጥፍ ጥፍ የምረት የምረት የምረት የምረት የምረት ምረት ምረት የምረቱን ታላቅነት ነው ሚለው ዳንኤል ላይ ነው። ይሄ እንትን ያለው ትንቢት የሆነው ኢየሱስ ላይ ተፈጸመ። ኢየሱስ በቃ ሲያስተምር የኢየሱስ አስተምሮ ምንድን ነው? ሰባት ጊዜ ሰባ ይቅር እንድትል አራት መቶ ዘጠና ምን ማለት ነው? ሊትራሊ እንደዛ ሊትራሊ ነው። ምን ተረጉመው? ሊትራሊ ማለት በጥሬው ነው። ምን ተረጉመው? ኦኬ። ኦ ወንድሜ፣ የከበደለኝ ሃ እንደ ሙስሊሞች ጸሎት እንደዚህ ይቅር ይቅር ይቅር ይቅር ይቅር ይቅር ይቅር ይቅር ይቅር ይቅር፣ እጣትህን የእግርን እጣት ደግሞ ይቅር ይቅር ይቅር ይቅር የወዳኛው ነጣት የቅር የቅር ተራራውና ጎደሉ ላይ የቆጠር እንደዛ ይቅር ነው የምትለው። መጽሐፉ እንደዛ ነው የሚያስተምረው። አፌን በምሳሌ እከፍታለሁ አለ ተደብቆ ዓለም ሳይፈጠር የነበረውን አስቀድሞ የነበረውን ሚስጥር ጥበብ እገልጣለሁ አለ ጌታ ኢየሱስ። እግዚአብሔር በምሳሌ ነው የሚያስተምረው። እግዚአብሔር ልዩ በሆነ መልኩ ነው የሚያስተምርበታል እና ያንን መንፈሳዊ እንትን ይዘት መንፈሳዊ ስፒሪቹዋል ቲችንግ ወይም ደግሞ መንፈሳዊ ትምህርቱን እንመለከታለን። ስለዚህ ቀጣይ ዛሬ መጽሐፉን የስኮትፊልድ ባይበል ይባላል። የእሱንን መጽሐፍ በመውሰድ ሌሎችን እኛ እንፈትሻለን። ከዛ የቸርች አባቶች ምን ይሉ ነበር ስለ ዳንኤል? ቃል ኪዳን የሚገባው አንታይክራይስት ነው? የክርስቶስ ተቃዋሚ ነው? ወይስ መሲሁ ነው? ኢየሱስ ነው? ከማን ጋር ነው ቃል ኪዳን የሚገባው? ምንድን ነው? የምን ቃል ኪዳን ነው? ምንድን ነው? ለምን እነዚህ ሰዎችስ ስ አንታይክራይስት ብለው ወሰዱት? እስራኤል ጋር እንዴት ቃል ኪዳን ይገባል ብለን እንላለን? በምን አይነት መልኩ ሌላው ከሁሉ በፊት እስራኤል በዚህ የታሰረች እንደሆነች፣ በኛ ለምሳሌ የእኛ ውርሳችን የራሳችን እንደሌለን። የራሳችን እንደሌለን ሲባል ግራ የሚገባችሁ ትኖራላችሁ። የራሳችን ማለት ምን ማለት ነው? ፋውንዴሽን የሆነ እኛ ከአይሁዶች ነው የገባ ነው። ልብ በሉ። ለምሳሌ እስራኤላውያን ከግብፅ ወጡ አይደል እንዴ እስራኤላውያን ከግብፅ ወጡ። ከግብፅ በወጡበት ጊዜ አብሮ ምን ወጣ? ድብልቅ ህዝብ ወጣ። ድብልቅ ህዝብ ማለት እስራኤላዊ አይደለም፣ ግብፃዊ የነበረ የሙሴን እንትን ያየ፣ አባቶቹ ደግሞ የዮሴፍን ድንቅ ስራና የእግዚአብሔርን እጅ ያየ አምኖ ድብልቅልቅ ብሎ ድብልቁ ህዝብ አብሮ ወጣ። መጽሐፍ እንደዛ ያላል። ድብልቅ ህዝብ አብሮ ወጣ። ታላቅ ድብልቅ ህዝብ ውርሳቸው እንዴት ሆነው የት ሂደው ሲወርሱ ግን ኦ እግዚአብሔር ሙሴ፣ እያሱ ለነዚህ ለነዚህ ነገዶች ለነዚህ ነገዶች ለነዚህ ነገዶች ለነዚህ ነገዶች ለግብፃውያን ደግሞ እንደዚህ ስጥ ብሏል። ከግብፅ ለመጡ እንግደኞች አብረው ለተከተሉ ለነሱ እንደዚህ ስጥ ይላል አይልም አላለም ለምን በዛው በእንትኑ ውስጥ ነው የሚሰገሰጉ፣ በአስራ ሁለቱ እንትን ውስጥ ነው ውርሳቸውን እድል ፈንታቸውን የሚያገኙ። አብረው ምክንያቱም አብረው ተሰደዋል፣ አብረው መጠዋል። እና ሌላው በዚህ ነው መሰረቱ፣ መጽሐፉ መሰረቱ ዘዳግም፣ ዘዳግም ሰላሳ ሁለት ይህን በደንብ አድርጋችሁ አጥኑ። ዝም ብሎ መሮጥ አይደለም ወገኖች፣ ዘዳግም ሰላሳ ሁለት ስምንት ላይ ይህ በዚህ መሰረት ነው። ዋናው የመጽሐፍ ቅዱስ እዚህ ላይ ነው። ይህንም ጳውሎስ ራሱ የዚህንን እንትን ተረድቶ ነው እንትን አልጣላቸውም ያለው። አልጣላቸውም ጳውሎስ በሮሜ ላይ ምን አለ? የተመረጡትን አልጣላቸውም ሕዝቦችን አልጣላቸውም። ስለዚህ የእግዚአብሔር ሕግ እንደዚህ ነው። ልዑል ለአሕዛብ ርስታቸውን ባወረሰ ጊዜ ልዑል ዘዳግም ዘዳግም ዘዳግም አንሱ። መጽሐፍ ቅዱስን ዝም ብሎ ትክትክ እየሄዳችሁ አትንጫጭ እኔ እኮ በቃ አሁን ባሰማችሁ እኮ ሪከርድ አድርጌ ይዤዋለሁ። መፋለጥ መፋለጥ ምንም። ወገኖች ተማሩ፣ ወቁ፣ መጽሐፉ ሚለውን ለማለት ሞክሩ። ዝም ብላችሁ ሙቪ ምናምን ምናምን አይቶ ኢየሱስ እንደዚህ ነው ኖ፣ እንደዛ አይደለም መጽሐፍ ቅዱሳችን ቀጥ ያለ ስትሬት የሆነ ምንም እንትን የሌለበት እጹብ ድንቅ መጽሐፍ ነው። ሊነበብ ሊታወቅ ልንማርበት ልንመራመርበት የተገባን የህይወት መጽሐፍ ነው። ይሄ ነው። አሁን ወደፊት እግዚአብሔር እንትን ሲል የእንግሊዝኛ መጽሐፍ ራሱ እያዘጋጀው ነው። ጦርነቱ አይቀርም። ዕብራይስጡን ግሪኩን አራሚኩን በመውሰድና ጠቅላላ በመረዳት ምንድን ነው የሚለው ለምን እንደዚህ ማንም አፉን እንትን ያለመጦ የእግዚአብሔርን ቃል ሲያጣመው እኛ እስራኤል ጋር አንታይ ክራይስት ቃል ኪዳን የሌለውን እ የሌለውን ዋው ዋት ኢስ ጎይንግ ኦን ምንድን ነው ያለው ችግር? የሌለውን እኮ ነው እንትን የሚሉን የሚያጠጡን በሰው ስራ ላይ የተመሰረተ እንትን አንከተልም። መጽሐፍን መርምረን እንፈትሽ እንማር ዘንድ ግድ ነው። እስከ ዛሬ ከ17 ዓመት ምናምን የተከታተላችሁ አብረን ን የምናጠና የነበር ለምሳሌ ነፍሌን በምድር ላይ ያልፉትን ስናጠና ማ ነው ምሳሌ ሰላሳ አንድን ስናጠና ምሳሌ ሰላሳን ስናጠና የአጉርን እንትን መሀል የመሀልን ስናጠና ሌሎችን ስናጠና የነበራችሁ ዝቅል አንዳንድ እንደዛ አድርገን በአጠቃላይ ስናጠና እንደነበረው አሁንም እናጠናል። ያ አሞኝ ስለነበረ ስላመመኝና እንትን ስላለኝ እንጂ እኔ አለቀው በፍጹም መጽሐፉ የሚለውን ማወቅ ግዴታችን። ስለዚህ ይህንን ምነግራችሁን የመጽሐፍ ቅዱስ ክፍል ያዙ፣ አጥኑ አጥኑ። ልዑል ይላል፣ ልዑል እግዚአብሔር ማለት ነው ለአህዛብ ርስታቸውን ባወረሰ ጊዜ ምናቸውን ርስት ርስታለሽ እንዴ አዎ በማን በእግዚአብሔር መንግስት የአዳም ልጆችን በለየ ጊዜ ለአዳም ልጆች በሙሉ ማለት ነው ለአዳም ዘር በሙሉ ለአህዛብ አለ አይበቃውም እንዴ ኖኖ በሙሉ የአዳም ዘር የአህዛብ ሲባል በሙሉ የአዳም ዘር አይሁዶችንም እንትኖችንም ሁሉንም ጨምሮ ብነይ አዳም ብነይ አዳም የአዳም ዘር ማለት ነው። ለምሳሌ ይዘቄል ቤን አዳም ይባላል። የአዳም ልጅ የሰው ልጅ ሆይ ነው የሚለው አይደል? የሰው ልጅ የሚለው ኢሽ አይደለም የሚለው የሰው ልጅ ሰው የሚለው ጌበር በኤብራይስጥ ብዙ እንትን አለው ሰው የሚለው ነገር ግን ሆን ብሎ ወደ አዳም ነው የሚወስደው ምክንያቱም የመጀመሪያው ፍጥረት ፍጥረቱ እሱ ነው እግዚአብሔር ስለዚህ ብናይ አዳም ለአዳም ልጆች እድላቸውን በለየ ጊዜ እንደ እስራኤል ቁጥሮች እንደ እስራኤል ልጆች ቁጥር አደረገ እንደማን እንደ እስራኤል ህዝቦች ቁጥር ስለዚህ አሁን ይህንን ከተረዳችሁ ይህንን ካወቃችሁ ሰባት ህዳችሁ ለመረዳት አይከብዳችሁም ሬቨሌሽን፣ ወይም ደግሞ ራእይ ሰባትን ሄዳችሁ በቀላሉ መረዳት ትችላላችሁ። ምንም ምንትም ይላችሁ ለምን የእድል ፈንታችን በዛ ውስጥ እኛ አለን። በአንድ መቶ አርባ አራት ሺው በዛ ውስጥ እኛ አብረን፣ አሕዛብ ሁሉ በዛ ውስጥ ነው የታጠቁት። ያንን ወደፊት እናጠናለን። እግዚአብሔር ስሙ ይባላል። የአሕዛብን ደንበር አቆመ እንደ እስራኤል ልጆች ቁጥር፣ የአሕዛብንም ደንበር አቆመ። ስለዚህ እድላችን ፈንታችን እስራኤል የሚለው በመጨረሻ ራእይ ላይ ራእይ ላይ የእስራኤል ነገዶች ራእይ ሰባት ላይ የእስራኤል ነገዶች እኒህ እኒህ ናቸው ሲል፣ ሌላው መጥቶ ምን ይላል? ኖ ኖ ኖ ኖ እንዲያውም እኮ አንታይክራይስቱ ከእስራኤል እንትኖች ጋር ቃል ኪዳን ያረጋል ሪሊ እማይለውን ስለዚህ ይሄ ትልቅ የመጽሐፍ ቅዱስ እንትን ነው። ይህንን ተረድታችሁ በተለያየ ጌታ ኢየሱስ ክርስቶስ አልጣላቸውም፣ ህዝቡ አልጣሉም። ነገር ግን ምንም እንኳን እንደ ሰማይ ከዋክብት እንደ ምድር አሸዋ ቢሆንም ሚድኑ ምንድን ነው? ሸር ያሹብ፣ ኢሳያስ ልጁን ማነው ያለው? ሻር ያሹብ ቅሬታው ይመለሳል። የልጁ ስም ያን ነው፣ አጥንተነዋል። ሂዱና አጥኑት። የልጁ ስም ምንድን ነው? ኢሳያስ በሙሉ ስለ ቅሬታው ቅሬታዎች ይድናሉ። ከዛ ውስጥ ናቸው እስራኤል ተብለው እስራኤልን ወክለው፣ እኛ ለምሳሌ ዓለም ይድናል ሲል በክርስቶስ እኛ የዳነው ዓለምን እንወክላለን እንጂ ዓለም በሙሉ አይደለም። የዳኑ በየዓለም ውስጥ ይወጣ። ስለዚህ ይሄ ነው። ኢሳያስ እንደዛ ነው። ቃላቶችን ወስደን ከኢሳያስ ያለውን ወደፊት ያለውን ቅሬታው ይድናል። ቅሬታው ሁል ጊዜም ይድናል። እግዚአብሔር ሕዝብ አለው። አብርሃምን አይጥልም፣ አልጣለው ልጆች አሉት። እንዲያውም እኮ ወደፊት እዚህ ላይ እንትን ብሎ አላያችሁትም። እብራይስጥ ስለማችሉ ነው እንጂ አይሁድ የሆናችሁ ታዩታላችሁ። ከእንትኑ ወጥቶ የሽዋ ሀመሽያ የሽዋ ሀመሽያ ሁ አዶን ሀኦላም ይጮሃል ኢየሱስ ክርስቶስ እንዴ ልቤን ደስ ነው የሚለው ወጦ ለእነዚህ ለራባዮች ለምናምን ይጮህላቸዋል። ኢየሱስ ክርስቶስ እሱ የዘላለም ጌታ ነው እያለ በኢየሩሳሌም ሸላኑ የሚባለውን ቲቪ ተመልከቱት። ያ እነዚህ እንዴ ዓለምን እንትን እያሉ ያሉ ወገኖቻችን ናቸው። እስራኤላውያን ከማንኛውም ጊዜ ይልቅ ዛሬ ክርስቶስን እያመኑ ወደ እርሱ እየመጡ ነው፣ እና እግዚአብሔር ቅሬታ አለው፣ እስራኤልን አልጣለም። ስለዚህ አንታይ ክራይስት የሚባል መጥቶ ከእስራኤል ጋር እንትን የሚል የለም። ተረት ተረት ነው። መጽሐፉን የራሱን የስካፊልድን መጽሐፍ ከፍተን እንግሊዘኛውን አይተን ከምን እንዳመጣው ምን እንዳደረገው እናያለን። ዓለምን እኛንን ያሳሳተበትን እንትን እንላለን። ከዛም ከቸርች አባቶች ተቀደሙት ከነ አጎስቲን ሴንት አጎስቲን እነ ቶርቱሊያን እነ ጀስተን መርቲን እነ ሌሎችም አትናትዮስ እነዚህ ምን አሉ? አባቶቻችን ስለዚህ ምን አሉ? አይሁዶችስ ራባዮች ቀደም ኢየሱስ ከመምጣቱ በፊት ስለ ዳንኤል ዘጠኝ ምን አሉ? በሚድራሽ ምን አሉ? በታልሙድ ምን አሉ? ምን አሉ? እንዴት ነው እኛ በአጠቃላይ መጽሐፉን ወስደንስ እንዴት እንማራለን፣ ሰፋ አድርገን እናያለን። እና እግዚአብሔር ይረዳናል። እግዚአብሔር ከኛ ጋር ይሆናል። ያስተምረን ነው። ለእኔ ትልቅ እንትን ነው። እግዚአብሔር ለዚህ ነው የመጣው፣ የተወለድኩት ነው። ምነው፣ ለዚህ ነው እንትን ያልኩት። ምክንያቱም አሁን እንትን ይለኛል። ለምንድን ነው ያልኩ፣ እየተናደድኩ ነው። እንትን ውስጤን ያናደኛል። ለምን ሰው እንደዚህ ሲሳሳት መጽሐፍ እንደዚህ ነው ማይለውን አትበል፣ ለምን አይሉ? ምንድነው ዘጠኝ እኮ ምንድን ነው የሚለው? ዳንኤል ዘጠኝ ያጸናል ይላል። ቃል ኪዳኑን ያጸናል፣ ያጸናል። ማጽናት ማለት እኮ ድሮ የነበረውን ምን አሉ ሌሎች ትርጉሙን ይነግራቸዋሉ። ብቻ ወደፊት ኖ ኖኖ አንታይ ክራይስት እኮ የራሱ የሆነ እንትን አላመጣም። የራሱ የሆነ አዲስ ቃል ኪዳን አላመጣም። ነገር ግን የእግዚአብሔርን ቃል ኪዳን በዳንኤል ዘጠኝ ላይ አጸናው። ሪሊ የክርስቶስ ተቃዋሚ የእግዚአብሔርን እንትን ቃል ኪዳን አጸናው? አይ አይ አይ፣ ወገኖች ነፍስ ያለ እውቀት ትሆን ዘንድ መልካም አይደለም። የእግዚአብሔር እውቀት ያስፈልገናል። አንሱ መጽሐፍን እንማር፣ እንፈትሽ፣ እንመርመር። እግዚአብሔር እንደዛ ነው የሚለው ፈትሹ። ክት አልክቱብ መጽሐፍን ፈትሹ ይላል አረበኛው። ፈትሹ፣ ፈትሹ፣ ፈልጉ፣ ፈትሹ፣ አጥኑ፣ መጽሐፉ ምንድን ነው የሚለው ለማለት ይህንን ማድረግ ሁልጊዜ ዋው ወይ ለቲክቶክ ሰዎች ሀያ ሁለት ደቂቃ ምን ሆኖ ነው የሚሄደው ታይሙ? በጣም እንትን ይላል። ለማንኛውም እንቀጥላለን። እግዚአብሔር ከእናንተ ጋር ይሁን። ደህና ሆኑልኝ። በሌላ ፕሮግራም እስክንገናኝ የእግዚአብሔር አፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ሕብረትና አንድነት ከእናንተ ጋር ይሁን። ጸልዩልኝ፣ በርቱ። በሌላ ፕሮግራም እስክንገናኝ ቻው።